እሰን ያለሽ አንድ ማልቀስን ስታለቅሺ እንትንሽ ይወጣለሽ አለና አታልቅሻለሽ። ግን እንትን ሰብሰብ ብለሽ እንትን አድርጋችሁ ማለት እዚህ ከናዝሬት አይታጡምና የሚያውቁትም ሰው ስለማይተጣል የሆነ ከአንድ ጊዜ ጥቅት ታውቋላችሁ ሊንዳን ሊዲያ የምትባል ልጅ አምጥቻ ቴኒምበር ልጅ ታቀፋለችዋ። እሱ አሁን እንዲያውም የአባቷ ፎቶ የላትም፣ የእናቷ ፎቶ የላትም። በቃ እንዲሁ አውቶቡስ ተራ ላይ ነው ጥሏት የሄዱ ቤተሰቦቿና አሁን እዚህ ቲክታክ ላይ ከመጣች በኋላ በቀኑ የተጣለችበት ቦታና ቀኑ ምናምን ስትናገር አባቷ ተገኛ ማርያምን አባቷ ተገኘ። እናቴቱ እናቴው አልተገኘችም፣ ግን አባቷ ተገኝቷል። ይገኛል። በህይወት እስካለ ድረስ ይገኛል። ጠፍቶ የሚጠፋ ሰው የለም። እና አንዞች ሰብሰብ ብልሽ አውሪ ከመጀመሪያው ግልት ችግር የለም። አስተዳደር ሲል ነበር

ይህ ነው ፎቶ፣ ያባትየው መሐመድ አደም ወርቆ ነው የሚባለው ስሙ ማለት ነው። መሐመድ አደም ወርቁ ነው የሚባለው። እኔ ከሱ አይባስኩ ነኝ። ማብራራት አይችልም እና፣ ስሚ አትፍሪ፣ አውሪ፣ ያለሽን ፍላጎት ግልጽ አድርገሽ ተናገሪ። የስ በቃ ታሪክን ብጠይቅ ማንም የነገረኝ የለም ማለት፣ ይህንን ፎቶ እራሱ ከጓደኞቹ በጣም ብዙ መስዋዕትነት ከፍየ ነው ያገኘት። ከቤተሰብ ያን ያህል ግድ የሚሰጠው ያለ ያለች ሚላሚስት ነገር። ስለዚህ ምናልባትም እዚ ሆነ እየሰማ ሊሆን ይችላል ምናልባት ይህ መልክት በሆነ አጋጣሚ ሊደርሰው ይችላል እና በደንብ አድርገች ፍላጎትሽን በደንብ አብራርተች ነገር ፈጣሪ ይመስገን ነው። ታሪኩን በሰፊው ምስራ አውራ ወርታዱታችኋለች እኔ በተጨማሪ የምልፍ ማለት እምፈልገው አባዴ ምናልባት ይህኔ ይህ መልእክት የሚደርስ ከሆነ አባ ይሄ መልእክት በየትኛውም አጋጣሚ የሚደርስ ከሆነ ያቺ አታሪክ የሚያልካ ልጅ ዛሬ ዲክ ምደርሻለሁ አንተን ለማፈላለግ

አንተን በማጣት በጣም እንዴት ተወጥቻለሁ አባ። እኔ ካንተ ምን ነገር አልፈልግም፣ በህይወት ካለ በህይወት ታለ ታለሁ በለኛ አባ የአባትነት ፍቅር